አንድ ከስተመሪ ምናለኝ፣ ባለቤቴ ረጅም ዓመት እኔና እሷ አብረን ነበረ የኖር ነው። እና ሃይማኖቷን ቀየረች እና ምን እንደማደርግ ነው ግራ የገባኝ። እንዳልተዋት የአንድ ዓመት የሁለት ዓመት አይደለም 26 ዓመት ነው በትዳር አብረን የኖር ነው። ከ26 ዓመት በኋላ አንድ እውነት ተገለጠልኝ ብላ ሃይማኖቷን ቀየረች። እና ልጆች ደግሞ ወደ አምስት ልጆች ነው ያለ። እና በጣም ግራ በመጋባት ውስጥ ነው ያለሁት አለ። በዚሁ መጠን ደግሞ በነገራችን ላይ ከሴትም ባለቤቴ ኦርቶዶክስ የነበረ አሁን የእስልምና እምነትን ተቀበለ። ልጅ ሃይማኖቱን ቀየረ። ምንድን ነው ማደርገው? ተከትዬ ልውጣ ወይ የሚል በጣም ብዙ አይነት ነገሮች አሉ። ምን ይገር መሀል አትሉኝም። ደግሞ እንደሞያ አንድ ሰው እንግዲህ መጀመሪያ ማጥናት አለ። ምንድን ነው ምታምነው? ምታምነውን ታውቀዋለሁ ወይ መጀመሪያ። እኔ በነገራችን ላይ ምንም ነገር ከመቀየር እንግዲህ፣ መብቱ ነው ሰው በድንጋይ ማምለክ መብቱ ነው። ድንጋይ አምላኬ ነው ካለ ሂዝ ራይት በቃ ምንም አንተ እንዲህ እንዲህ እንዲህ ብለህ የምትቀባበው ነገር ወይ ደግሞ አንቺ እንዲህ እንዲህ ብለሽ የምትዩ ነገር የለም እዚህ ሀገር ሙስሊም እና ኦርቶዶክስ ፕሮቴስታንት እና ኦርቶዶክስ ተጋብተው ወልዶ የሚኖሩበት ሀገር ላይ ነው ያለ ነውና ይሄን ስናውራ በዚህ በኩልም ያለውን ሰው እንዳናቀያይም በጣም ተጠንቅቀን ማውራት ይጠበቅብናል ያ ማለት ግን እውነቱን ዞር እናደርጋለን ማለት አይደለም በጣም ተከባብሮ ሙስሊም እና ኦርቶዶክስ ሙስሊም እና ፕሮቴስታንት ኦርቶዶክስ ፕሮቴስታንት ሆነው አንድ ቤት ውስጥ ተቻችሎ የሚኖሩ ባልና ልጆች ያፈሩ ሀያ ዓመት ያስቆጥሩ አሉ። እሷ የእሱን ሃይማኖት አክብራ እሱ ደግሞ የእሷን ሃይማኖት አክብረው፣ ይሄ ትልቅነት ነው። በነገራቸው የሰውን ሃይማኖት ማክበር፣ እሱ እኮ ፈጣሪ ነው እያለ ነው የሚያመልከውና እሱ የሚያመልከውን ነገር ማጣጣል አይቻልም። የሌላን ሰው ሃይማኖት ስትወድ ነው ያንተን እንደምትወደው የሚታወቀውና ምን ይገርምሃል። እኔም በለኝ ወይ ደግሞ እናንተም በሉኝ፣ ሰው የሚያምነውን ማወቅ አለበት ምን ጊዜም። ፕሮቴስታንትም ይሁኑ ሙስሊምም ይሁኑ ኦርቶዶክስም ይሁኑ ካቶሊክም፣ በዓለማችን በጣም የሚያስደንቅ በመቶ ሺዎች የሚቆጠሩ የሃይማኖት ዓይነቶች አሉ ልክ ነው ብለው ነው እነሱ ያን ነገር የሚያመልኩ። በነገራችን ላይ በዚህ አጋጣሚ ቻይና ተወልደ ቢሆን ያንን እምነት ትከተል ህንድ ተወልደ ቢሆን ህንዱይዝም፣ ቡዲዝም የምትከተል ነገር ብቻ ይኖራል። አንተ ደግሞ ስማርት ከሆንክ እያጠና ሶቅራጠስ በጣም በዚህ በሃይማኖት ጉዳይ ትንሽ ተከራክሮ ነበር። እና ምን ብለዋለ በተለይ ግዑዝ የሆነ ጣዖታትን ሲያመልኩ ማሰብ የሚችል ሰው እንዴት ማሰብ የማይችሉትን ግዑዛን ነገር ያመልካል? እንግዲህ ያው ጠላትነትን ታተርፋለህ። እንደዚህ አይነት ቦታ ላይ እነሱ የሆነ ሐውልት አቁመው ይሄ ነው አምላካችን ብለው ሲያመልኩ አንተ ነው ስትል ጠላትነትን ታፈለ። ከላይ ከአያቶቻችንም የሆነ የተነካካ ነገር አለ። በእኛ ራሱ በጣም በኢትዮጵያ ውስጥ ራሱ በዘር የተነካካ በቃ ልጆቻቸው ላይ እየተወራረሰ እየተወራረሰ መጥቶ በቃ ልጆቻቸው ዋጋ የሚከፍሉበት ብዙ አለ። ይሄ ጨሌ የምትሉት አለ፣ ማርት አለ፣ መተት አለ፣ ግንድ መቀባት ቁርበግባ፣ በቃ ልነግራችሁም አልችል የተተበተበ ነገር አለ። ግን እሱንም ሃይማኖት ነው ብሎ ሲከተሉ የነበሩት እንግዲህ አንድ ቀን ራቁትህን የመጣው ራቁትህን ጥለህ ትሄዳለህ። ሀብትም፣ መኪናም፣ ሚስትም፣ ሁሉ ነገር ትርፍ ነው። በቃ ነገ አንተም ጥለሃት ትሄዳለ፣ እሷም ጥላህ ትሄዳለች። አታስቀርህም። ከሞት ከእሳት አታስቀርህም። እና ሰው ነፍስን የሚያክል ነገር ላይ ለምንድነው ሲሬስ የማይሆነ የሚያመልከውን ነገር በደንብ በጥልቀት ለማወቅ ለምንድነው ማይጥረው እኔ ሚስቴ ሰለመች ወይ ደግሞ ባለቤቴ ፕሮቴስታንት ሆነ ብለሽ ስታወሪ ወይ ደግሞ ልጄ ፕሮቴስታንት ሆነ ብለሽ ስታወራ ምን አስተምረህ ታውቃለህ? ራሷ ራሱ ምን አጥነታ ታውቃለች? እና አንድ ሴት ከአስራ አምስት ዓመት በኋላ በቃ ራሴን አውቃለሁ ብላ ስለ ሃይማኖቷ እኔ መጽሐፍ ቅዱስ አራት ጊዜ ያነበቡ ከስተምሮች አሉ። ባልም፣ ሚስትም ልጆችም መጽሐፍ ቅዱስ አንድ ዙር አንብበው ጨርሱ፣ ሁለተኛ ዙር አነበቡ፣ ሶስተኛ ዙር፣ አራተኛ ዙር መጽሐፍ ቅዱስ አንብበው በጣም እኔ ማወቅ ማለት እንደዚህ ነው። በሳልነት ማለት እንደዚህ ነው። እንዴ የሚያምነውን ነገር ሰው ዲቴል እንዴት አያጠናል? በዛ ላይ ደግሞ በነገራችን ላይ መቀየር ምን ማለት እነሱ መብታቸው ነው። ስትቀይር ግን የሚመጣውን ሳይሆን ማጥናት ያለ የነበርክበትን ነው ማጥናት ያለ እስልምናውን ከሆነ እስልምናውን ከመቀየር በፊት መጀመሪያ ዲቴል ማጥናት አለ። አለበለዚያ ይሄንን ሳታውቀው ወደ ሌላ የምትሄድ ከሆነ እምን ኛኛውን ሳታውቀው ደግሞ ወደ ሌላ ትሄዳል። እኔ እንግዲህ ወደ አምስት አይነት ሃይማኖት የቀየረ ሰው አውቃለሁ። አሁን ካቶሊክ ነው ስልምና ገባ፣ ፕሮቴስታንት ነበር፣ ኦርቶዶክስ ነበረ፣ ከዛ ደግሞ በመሃል እግዚአብሔር የለም አለ። አሁን ደግሞ ካቶሊክ እና እኔ ተረጋጋ አሁን ካቶሊክ አደለ። ይሄ እምነት ና በየቀኑ በየቀኑ በየቀኑ በየቀኑ ጥናት ሰራለ ግዴታ ነው። ምን ችግር ሆነ? በየቀኑ ብታን በየቀኑ ራስን አብዴት ብታደረግ ምን አለበለዛ በእስልምና ውስጥ እያለ እስልምናውን በደንብ ዲቴል ሳታጠና ይሄን ሃይማኖትን ሳታቅ ብትቀይር ወይ ኦርቶዶክስ ሆነ በደንብ ዲቴል ሳታጠና ፕሮቴስታንት ብትሆን ወይ ፕሮቴስታንት ሆነች በደንብ ሳታጠኝ ኦርቶዶክስ ብትሆኝ የሚመጣውን ነው የምታጠናው፣ የነበርክበትን አታጠናም። ከዛ በኋላ ትወጣል፣ ከዚህም ትወጣል፣ ከዛም ትወጣል፣ ከዛም ትወጣል። ስለዚህ ነጥብ የምንለው አለመደማመጥ፣ አለመተሳሰብ፣ አለመከባበር፣ አለመተማመን፣ ብዙ ተሞክሮ አልስተካከል ያለ ትዳር አለኝ መፍትሄውም ምንድ ነው ለምትሉ፣ ይህ ስልጠና ለእናንተ ነው። እራሳችሁ ላይ እንዴት መስራት እንደምትችሉ ጸቦችን፣ አለመግባባቶችን፣ ችግሮችን እንዴት እንደምትፈቱ በፍቅርና በትዳር ህይወት ዙሪያ ላይም ተያያዥ ሊሆኑባችሁ ጥያቄዎች በሙሉ መልስ የምታገኙበት ስልጠና ነው። ይህ የኦንላይን ስልጠና ሚያዚያ እንዲጀምራል? በ09 77450 ላይ በመደወል መመዝገብ ትችላላችሁ። በጣም በተቻላችሁ መጠን በተለይ ባልና ሚስቶች እንደ ባል መጽሐፍ ቅዱስ ዘርግተ በሃይማኖት ሚስትና ልጆችን አስተምርሃሉ ሚስቷን እንትን ባለቤቱን አስተምሮ ከሆነ ልጆቿን አስተምራ ከሆነ አዎ ትላንትና እንደዚህ አስተምራት ፈቅዳን ወደዛ ሄደችው ትላለች። እንዴ ዓመት ሃያ ዓመት ልጇ ላይ ምንም ነገር ሳትሰጥ ሳትጥል ሳታስተምር መሰረት ሳታሴዝ ከሆነ ዓመት በኋላ ልጇ ሃይማኖቷን ብትለውጥ ልጁ ሃይማኖቱን ቢለውጥ በቃ አቧራ እንዲህ ማለት ነው። በጣም የማይገባ ነው። ሃይማኖቱን ለውጥ ማለት ደግሞ ስጋነትሽን ወይ ደግሞ ስጋነቱን ይበጥሳል ማለት አይደለም። መብቱ ነው፣ የፈለገውን ማምለክ መብቱ፣ የፈለገውን። በነገራችን በዚህ አጋጣሚ አስተያየት የምሰጣችሁ እኔ ብዙ ሰዎች ይላሉና፣ እስከ ረጅም ዓመት ድረስ ፕሮቴስታንት ነበር የምትመስለኝ። ለምን ሚዲያ ላይ ረጅም ዓመት እንግዲህ ስምንት ዘጠኝ ዓመት ፕሮቴስታንት አሉ፣ ካቶሊክ አሉ፣ ጆባዎች አሉ፣ ብዙ አይነት ሃይማኖቶች አሉ። እና ሀብረን ነው የምንሰራው አንድ ቀን ግን እኔ ስለ ሃይማኖታቸው ብቻ አልወድምም ማውራት ከፈለገ ድንጋይ ያለክ መብቱ ነው። እኔ በሰው ሃይማኖት መንካት አለ አከብርለታለሁ። እንደው በጣም በዚህ አጋጣሚ ባይዘ ራሷ ብታወራ ደስ ይለኛል። ኢንተርቪው አድራጌ ፕሮቴስታንት ነች እና የሆነ ጊዜ እሷ ቸርች ፕሮግራም አላት እና በዛ ቀን ቀረፃ ብለዋሉ እና እንደውም ከልጆቹ ጋር ጣል ዋይናት ልታገልግል ለምን ዛሬ መተው እንችላለን ቀረፃ በቃ ሃይማኖቷ ነው። በጣም አገልጋይ ነች። ዋይናት ታገልግል ትርፍ አለኝ ነው የምታገለግል። ሃይማኖት ያላት እግዚአብሔርን የምታክስት አለች ወይ? እኔ ትርፍ አለኝ እ እግዚአብሔርን የሚያመልክ ሰው ተገኝቶ ነው እንዴ? ሃይማኖት አለኝ የሚል ሰው ተገኝቶ ነው እንዴ? ፈጣሪ የለም የሚል ሰው ከዋል ምን ትላለ እንደ አይነትን ሰው ከእንደዚህ አሁን እ ሚዲያ ላይ ማላወራቸው አይነት ሰዎች አሉ እነሱ ምልትል። ስለዚህ ነጥቤ ምንድን ነው ባል ከሆንክ መጀመሪያ ቁጭ ብለህና ለሚስት መጽሐፍ ቅዱስ አስተምራት። አንተ ያልገባ ነገር ካለ እንኳን ዛሬ የሰለጠነ ዘመን ነው። ኦንላይን ቁጭ ብለህ ስለ ሃይማኖት በደንብ መማር ትችላለህ። በቃ መሰረታዊ ነገሮችን ማወቅ ትችላለን። ለምን ነገ ለልጆችም ይሄን መሰረታዊ ነገር ማስረዳት እንድትችል። አንቺም ቁጭ ብለሽ ልጆችሽን አስረጃቸው፣ ባለቤትሽን አስረጅ። መሰረታዊ ነገር ማወቅ ሞክሩ፣ ያላችሁ ሃይማኖት ላይ። አለበለዛ ነገ እሱ ሃይማኖቱን ሲቀይር፣ ሃይማኖቷን ስትቀይር የአስር ዓመት የአስራ አምስት ዓመት የሃያ ዓመት የሰላሳ ዓመት ቤታችሁን ትበጠብጣላችሁ። በነገራችን ላይ በሀሳብ ልዩነት መስማማት ትችላላችሁ። እሱ ሌላ ሃይማኖት ይሄ እንግዲህ ሃይማኖተኞች የሚተረጉመት ትርጉም አለ። እኔ ደግሞ እንደሞያ የምነግራችሁ ነገር አለ ተቻችሎ መኖር ይችላል። የእሱን ሃይማኖት አክብራ፣ የእሷን ሃይማኖት አክብሮ ኢሜጃቸውንም ደግሞ በማህበረሰቡ ዘንድ ያላቸውን ተቀባይነት ያላቸውን ልዩነት አዛምዶ። እኔ አሁን ታምናላቸው በስልምና ምትኖር ሴት ናት። ልጇ ቀይራለች አለባበሷን። እናት አባቷን ኢሜጅ በጣም የሚታወቁት ትልቅ ሰዎች ናቸው። የእነሱን ክብር ለመጠበቅ ብላ አለባበሷን እየቀየረች የምትመጣ ሴት አለ። ስለዚህ ነጥቤ ምንድን ነው? ባለቤቴ ሃይማኖቷን ለወጠች፣ ልጄ ሃይማኖቱን ለወጠ፣ ሚስቴ ሃይማኖቷን ለወጠች እንዲህ ከምትሉ መጀመሪያ መጽሐፍ ቅዱስ ገልጠ ለምን አታንብብ ለምን አታነብም? ለምን አትጠይቅ? ለምን አትመራመር? እምነት በምርምር የምትደርስበት አይደለም። ይሄ ዘመን የእውቀት ዘመን ነው፣ የእምነት ዘመን ግን አይደለም። ሰዎች ያውቃሉ፣ ግን አያምኑም። እምነት ደግሞ በባህሪው እዚህ ማወቅ ብቻ ሳይሆን ማመን ይጠይቃል። የማታምን ከሆነ እግዚአብሔር ራሱ አታምኑ ብዙ ነገሮችን ሃይማኖት ነገር ተቀብለ ነው አምነ ነው እንጂ አውቀ ብቻ በፍልስፍና ደረጃ አጥነተ ደርሰህበት ከሆነ ያ እግዚአብሔር አለ አንተ የምትደርስበት በአንተ ሕሊና የሚደረስበት አምላክ ከሆነ የምታመልከው እሱ አምላክ አለ። ይሄ እንግዲህ የምላችሁ እንደ ክርስትና እንደ ቤት በተለይ እንደ ኦርቶዶክስ አይባሉ መርመረ መርመረ አንተ የማትደርስበት ጥግ አለ። ከዚህ በኋላ የማይመረመር እንትን ስላል መጽሐፍ ቅዱስም እንደዛ ነው። መጽሐፍ እንዲህ ኢቭን እንኳን ትንሽዋን እንኳን ስነግራችሁ እግዚአብሔርን ማንም ያየው የለም ይላል፣ አይደለ አንደ ያሪጁ ተረገልኝ ማንም ያየው የለም ይላል። ይሄን እንግዲህ በጥልቀት ካነበብክና ከዛ በኋላ ደግሞ ትንሽ እምነት ከጨመርክበት የሆነ ስር የጠለቀ የሆነ ነገር ነው አለ ዞሮ ዞሮ ነጥቤ ነጥብ ባጭሩ ምንድን ነው እሱ በሃይማኖት ሰበብ ትዳራቸውን እየበጠበጡ እያጡ እያደፈረሱ ያሉ ሰዎች አሉ። የሆነን ግዴታቸውን ባለመወጣት ትላንትና ቁጭ ብሎ ሚስቱና ልጆቹን መጽሐፍ ቅዱስ ገልጦ ወይ ደግሞ አባቶችን ጠይቆ ባለማስተማሩ እሱ እንደ መሪ፣ ይሄ በተለይ የባል ግዴታ ነበር። እኔ በዚህ ዘመን አንዳንድ ወንድ ምኑ ጋ ነኝ ባል የምትለው ብለ እስከምታስብ ድረስ መጽሐፍ ገልጠ ለሚስት ካል አስተማርካት አስተምራት፣ ነግርሃት፣ መሰረታዊ ነገር አሳውቃት። ከዛ በኋላ ከሄደች በራሱ ችግር የለ ነገር ግን መንገር የሚገባህን ነገር ሳትነግር ማስረዳት የሚገባህን ሳታስረዳ ማስተማር የሚገባን ሳታስተምር ከሄደች ግን ያንተ ነው ጥፋቱ። ስለሷ ነብስ ራሱ ትጠይቃለች። ስለዚህ ባልና ሚስቶች ከሆናችሁ ፍቅረኛሞች ከሆናችሁ መጀመሪያ በደንብ ዲቴል ተነጋገሩበት። ምናልባት ከሃይማኖት ልዩነትም አሁን ገና አዲስ ፍቅረኛ ለመያዝ የምታስቡም ሰዎች መጀመሪያ ሃይማኖት ልዩነቱ ነገ ዛሬ ሳይሆን ነገ ትቀበይዋለች ወይ ነገ ትቀበለዋለሁ? ይሄን በደገር በደንብ ባስቦ ዛሬ ስሜታ የሆነ በጣም ግለ ብዙ ነገር ለተወሰን ሲል ነገ ግን ይሄ ግለቱ ይበርድልሃል። ከበረደልህ በኋላ ብዙ ነገር ጥያቄ ምልክት ውስጥ ይገባ። ያኔ መመለስም አትችላቸው። ብዙ ጥያቄዎች አሉ። ስለዚህ በተቻላችሁ መጠን በጻፍ ገልጣችሁ ባለና ሚስቶች በሳምንትም በ15 ቀንም ቁጭ ብላችሁ ለማንበብ፣ በየቀኑም ትንሽ ትንሽ ፍራፍ፣ ለመነጋገር፣ ለመወያየት፣ ለመጠየቅ፣ ለመማር ሞክሩ። አንደኛው ይሄ ነው። ሁለተኛ ይሄ ነገር ተፈጠረ በኋላ ደግሞ ጠላትህ አይደለችም። ጠላትሽ አይደለም ትላንትና ይጥመኛል እጥመዋለሁ ተባብላችሁ ተነጋግራችሁ ተዋዳችሁ የተጋባችሁት። እንደዚህ ተነጋግራችሁ ተዋዳችሁ ከተጋባችሁ በኋላ ደግሞ ከዛ ቀጥሎ የሆነ ነገር በመካከል ከተፈጠረ የሀሳብ ልዩነቱን ለማስታረቅ ባለችበት ነገር ትንሽ ተረጋግተ፣ እኔ ከሰባት ዓመት በኋላ ወደ ሃይማኖት የተመለሰ በእስልምናውም በክርስትናውም በፕሮቴስታንት፣ በቃ ሄደች ከሆነ ዓመት በኋላ ተመልሳ ነበር። አይታ ድትል በደንብ አይታ አይታ አይታ የሆነ ነገር ከዛ በኋላ ወደ መጀመሪያ ሃይማኖት የተመለሰ ይቻል በፕሮቴስታንትም በኦርቶዶክስም በእስልምናውም በካቶሊክም በየትኛውም ቦታ ስለዚህ መጀመሪያ የነበራችሁ የባልና ሚስት ውል ስለሆነ በተቻላችሁ መጠን ያንን ልዩነት ልጆች እንዳይጎዱ የልጆች አይምሮ እንዳይጎዳ ልዩነቱን አስታርቃችሁ መኖር ከቻላችሁ አንቺ የእሱን ጠብቀሽ አንተ የእሷን ጠብቀ አንተ የእሷን አክብረ እሷ የአንተን አክብራ መቀጠል ከቻላችሁ አንዳንድ ቤት ላይ እሷ መዝሙር በጣም ትከፍታለች እሱ ለመረበሽ። አንዳንድ ቦታ እሱ በጣም መዝሙር ይከፍታል እሷ ለመረበሽ ለማዳመጥ ሳይሆን ለመረበሽ። አንዳንድ ቤት ላይ በጣም ያናደደው የሃይማኖት ልዩነት መዝሙር በጣም ስንከፍት ሃይማኖተኛ የሆን ነው ይመስል በቃክት ነው እንደዛ አይደለም። ምናልባት ቤታቸው እንደዚህ አይነት ጣጣ ያልገባ ባልና ሚስቶች እድለኛ ናቸው። ዛሬም እድሉ አለ። ቁጭ በልና ለሚስት ለልጆች መጽሐፍ ቅዱስ አስጠናቸው አስተምራቸው። ቁራንም ከሆኑ በስልምናው እንዳያ ሃይማኖታቸው ነገ ግን ትጸጸታል እኔ ልጃቸው እናት አባቶቻቸው በቤተ ክርስቲያን በጣም ይታወቁ ትልቅ ሰዎች ናቸው። ልጅቷ በጣም ተመራማሪ ነች ከታች ጀምሮ እና እግዚአብሔር የለም ብላ ቁጭ ያለች። ማንም እንዳይሰማ ብሎ ልጅቷን አፍኖ ነው ወደ ውጭ ሀገር የወረወሯት። ለምን? በጣም ታወራለች ልጅቷ ደግሞ እውቀቷ ይታወቃል። በቃ ፍንፍንፍን አድርገው ወደ ውጭ ሀገር እና አንዳንድ ጊዜ በራሳችን ጥፋት ብዙ ነገር እናበላል። ያዛቸው ምስኪን ሴት ነገ ወደ ብዙ የአውሬው እንትን ውስጥ ልትገባ ትችላለች። እና ታሳዝናለች እና በተቻለ መጠን እናት አባት ኃላፊነት አለባችሁ እና ዛሬ እንደዚህ ዓይነት ችግር በየታችሁ አልገባ ቁጭ ብላችሁ፣ በሃይማኖት ምንም ይሁን ሃይማኖታችሁ ምንም ይሁን ከእሱ ችግር የለብኝም፣ የሁላችሁንም ሃይማኖት ማከብር ሰው ነኝ። ግን ባላችሁበት ቦታ ትንሽ ለማጥናት ሞክሩ። ነገ ጥያቄ የማትመልሱት ነገር ውስጥ እንዳትደርሱ፣ ነገ እንዳትቆጩ። እሱን አድርጉ። ልዩነቱ ከተፈጠረ በኋላ ደግሞ ያንን ነገር ለመቀበል አስታርቃችሁ ለመኖር ሞክሩ። ለማለት ወዳለው አመሰግናለሁ። በጣም እንደዚህ አይነት ነገር ደግሞ ትንሽ እዚህ ፊት ለፊት ሳይሆን ዲቴል ማውራት ይፈልጋል። እኔ በበኩሌ በጣም ብዙ ከስተመሮች መጥተዋል በዚህ ጉዳይ ሁሉንም አስታርቀናቸው በጣም ደስተኛ ሆኖ ህይወታቸውን እየመሩ ነው። እናንተም እንደዚህ አይነት ነገር ቤታችሁ ችግር ካለ በጠበቃችሁትም ባልጠበቃችሁትም መንገድ እንደዚህ አይነት ችግሮች ካሉ በተለይ እንደዚህ ሚዲያ ላይ ሳይሆን ይሄን ለማሳሰብ ያህል ነው ከዚህ በኋላ እናንተ ሪሰርች እንትሰሩ እንዳታስቡ ነው። እና እዚህ ፊት ለፊት የማንናገራቸው በጣም ብዙ ነገሮች አሉ። አንዳንዱን አንዱን ኢንዳይሬክት ነው ለመንገር የምሞክረውና ኤኒዌይስ፣ ስለ ትዳራችሁ በእንደዚህ አይነት ጉዳይ መማከር ከፈለጋችሁ ምንም አይነት ችግር ይሁን ቤታቸው ካለ ቤታችሁን ሰላም፣ ትዳራችሁን ሰላም፣ የህይወታችሁን ሰላም ማድረግ የምትፈልጉ ከሆነ ወደ መልሕቅ ጎራ በሉ። ለበለጠ መረጃ 0774 ላይ ደውሉ። ሚያዚያ አንድ የሚጀመር የኦንላይን ስልጠና አለ። ክፍለ ሀገርም፣ አዲስ አበባ፣ ውጭ ሀገርም ሆናችሁ ስለ ትዳራችሁ መማከር፣ ቤታችሁን ሰላም ማድረግ ትችላላችሁ። ዘውትር ማክሰኞ ደግሞ ከምሽቱ አስራ ሁለት ሰዓት እስከ ሁለት ሰዓት ነፃ ስልጠና አለ፣ እንዳያመልጣችሁ። አመሰግናለሁ።